ጋይስ ሀይሚዬን አለማድነቅ አይቻልም። እንደሆኔማ ሴቶቹ ሲያለቅሱ ካሜራ ደቅ ነው። አታፍሩ፣ እስኪ ከሀይሚ ተማሩ። ወንድ ልጅ ካልፈለገች ጥርግ ይበል። እንግዲህ እንዳያችኋት ሀይሚዬ ዛሬ ቆፍጠን ብላ ኩፍተርትርትር ብላ ብሩኬን እያስደነግ፣ እንደዚህ ነው መሆን ያለባችሁ። ገባችሁ? ሀይሚዬ በቃ ሴ ክብሯን ትጠብቃለች። እንዴት ሴት ልጅ በሶሲ ሳቀችባት አያችሁ? ክብር የሚነካ ነገር እንደሰራች እየነገረቻት ነው፣ ከገባት ማለት ና አንዳንድ ሴቶች ለወንድ ካሜራ ደቅ ናቸው። አታልቅሱ፣ እስኪ እንደ ሀይሚ ቆፍጠን ኮራ በሉ ኮራ ስትሉባቸው ይለማመጣቸዋል። ብሩኬ ደግሞ አሳዘነኝ። ተንከራተተ። እኔ ልንከራተት ወንድሜ። ሶሲ ወደዚህ ቤት ስትመጣ ብጥብጥ እንደሚፈጠር አይናው እናቃለን፣ በቃ እናቃለን ቀድመን። እንደሚያናድዳትም ስለሚያውቅ ነው ብሩኬ ስራ የጀምረው ሶሲ አንቺ ተንከሲስ ደግሞሽ መጥተሽ በቃ ህይወታቸው እንድትበጠብጩ ባልሆነ። ዞሮ ዞሮ አይጣሉም ለጊዜው ያው ሀይኝ ስለተናደደሽ ነው። እና ሶሲ ነገ ከመጣ ሹማኒሄር አደራሽ እንዳታረይ፣ አውልቃን የምጥልድሽ ሀይሚ። በዚህ ልኳ ወይኔ ነቃቅላ ልጥልሽ ነበር። የመጣቸው ሁማኒሄር አደራ እንዳታረጊ፣ ትዋረጃለሽ ነገር ሰላም የኒውዴት እንዴ ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር መስጋ። ኦኦ ሀይሚ አመረረሽ። ለማንኛውም ሷሲ ወደዚህ ወደነሱ ቤት ስትመጣ ሶሪ፣ በችኮለ ሶስና ሶስና ወደዚህ ቤት ስትመጣ ችግር እንደሚፈጠር አይናው እኔ ራሱ የተናደድኩት ሶሲ በመሆኑ ነው። እንግዲህ ሀይሚ እብድ እብድ ሆና ብሩኬ ላይ አልፈልግም። ካጠገቤ እራቅ ካጠገቤ ራቅ። ፎቶስ ምንድን ነው አለ። ምንም አላረኩም፣ ምንም አላረኩም አለ። ቡራዬ ደግሞ ዋናው ዋናውን ልታሳይኝ ነበር። አይ ሃይሚ እንደው በቁም ነገር መሀል በንዴት መሀል ኮሜዲ ነገር የምታጫውችን ነገርስ! አይ ብሩክ፣ ምንም አላረኩም አላለም እንዴ? እና ዋናውንም ልታሳይኝ ነው አላለችም እንዴ? ከኔ ፊት ጭራሽ ልታደርግ ነው። ኧረ ዛሬ ሃይሚ የሌለ ተጫዋች ነው ፈንሽባ በንዴት ማር የተናገርሻቸው ቃላቶች በጣም ነው የሚያዝናኑት። ሲቀጥል ደግሞ ያው ሶሲ መምጣቷ ድሮም ችግር እንደሚፈጠር እናቃለን። ያው ብሩኬም ያን ብሎ ነው ረጅም ድራማ እንዲፈጥሩ ሀይሚን እንዲያናድዳት እንደሚያናድዳት ስለሚያቀነው እንግዲህ ይህንን ነገር እየጀመረው ማለት ነው ያው እንደምታኮርፍ ያ ቃል ከሶሲ ጋር ያውም ወይም ያውም አልጋ ውስጥ እኔ ግን በነገራችን ላይ ማለት ነው ሀይሚን በጣም ነው ማደንቃት ምክንያቱም ለምን መሰላችሁ ለወንድ ልጅ አታለቅስም ቆፍጠን ነው የምትለው በቃ ኮፍተርትርትር ነው የምትለው ልክ ልኩን ነው የምትነግረው ና ገና ወንድ ይሄዳል እሱ ከሌለ ምን ሆናለሁ የሚለው ነገር አያሳስባትም በቃ ክብሯን የሴት ልጅ ክብር እኮ አላለች እውነት ነው እውነት ነው እንደው ሴቱ እኮ ክብሩን ጥሎ እኮ ጨርቁን አሁሉ ቆሊሄር ትንሽ ነው የቀረው፣ እንግዲህ እሷ እንደውም እሱማ ላይ ነው ቁጭ ያለ እሷ ማ ልብሷ ነው ላልቀቆ ግብት ና ያለችበት። ፈጣሪ ሆይ ትግስቱን ስጠኝ። ለማንኛውም ሶሲ ተብዬዋ ያው ሀይሚ ብታገኘሽ ልጠፈጥፍሽ ነበር። እግዚአብሔር ነው ያወጣሽ ወደዚህ መንገድሽን ስታቀኝ፣ ገና ልትጠፈን ጠፊ እንደምትችል ስለምታውቀው ፈርታ ነው የቀረችው ማለት ነው። እንግዲህ ሀይሚን ባገኛት ልጠፈጥፋት ነበር። አራ ሶሲን ነው ሶሲን ባገኛት ሀይሚ ጠፍጥፌ ጠፍጥፌ ልጥላት ነበር አለች። ሶሲ እግዚአብሔር አወጣሽ። ዞሮ ዞሮ ግን ማለት ነው ብሩኬ እንደዛ ማድረጉ ስህተት ነው። ዋው ስህተት ነው። ስህተቱን አምኖ ይቅርታ ጠይቋል። ግን እሷ ሀይሚ ያናደዳት ደዳ ከሶሲ ጋ መሆኑ ነው። አያችሁ፣ ከአሁን በፊት ጥርጣሬ ነበራት። እንደዚህ በማድረጋቸው በጣም ተናዳ ነበር። ገባችሁ? ከአሁን በፊት ያን ነገር ሁላችሁ ማየታቸዋል። አምጥቶ ፍቅረኛ ናት ብሎ ምናምን፣ እንደውም እየሰደበቻት ሁሉ እያዋረደቻት ሁሉ ነበር። ያንን ቂም ይዛ ነበር ሀይሚና አሁን ሀይሚ ያናደዳት ደዳት ፍራንኩ ሳይሆን ከሶሲ ጋር መሆኑ ነው። ሌላ ደግሞ ፍቅር እየና ፏድ መጥተዋል። ፈት ያፈቀር ኳለች እኮ እናንተ ኦማይቃድ ኦማይቃድ። ሴቱ ግን ምን እየሆነ ነው እንደው ሴቱ ልብሱን ጥሎ እየሄደ ነው እናንተ እንደ ወንድ ልጅ ማስገደድ እር እንደ ወዳገቡ ወንዶቹ እናንተ አሁንስ እንደው ምን አይነት ጉር ነው? ፈትያ ፈቅረዋለሁ፣ ጭራሽ ከፍቅር ጋር መሆን አይሆን። እሱ ጥሩ ነው። ፍቅርዬ ከፍቅርዬ ህይወት መውጣቱ ደስ ብሎኛል። አልገባችሁ ፍቅር እኮ ተሸማቀቀች። የኔ ንግስት፣ የኔ ቆንጆ ተሸማቀቀች። ሴት ልጅ ነሽ፣ እስኪ ተረጋጊ፣ እረ እባክሽ ከካሜራ ጀርባ አድርጊው ብላ ጎትታ ወስደቻት። አሁን አንዳንድ ሰዎች ፍቅር ፏዋድን ስለምትፈልገው ፍቅሩ እንዳትገልጽላት እና፣ እንደዛ አይደለም የሴት ልጅ ክብር፣ እሷ ክብሯ ለጣለችው ፍቅር ነው የተሸማቀቀችው። ገባችሁ አደለም? ወይኔ የኔ ውድ ነገር ምን አገባሽ? ራሷ አልጣለችው። እዛው ትዋረድ። ምንም ቢሆን ነገሩ ጓደኛዋ ነሽ መምከር አለብሽ፣ ማስተካከል አለብሽ። ግን እሷ ግን ድፍረቷ ልጅ በስመ አሞልደቱ በስገበር አፈር በበላውልሽ አረም በወጣኝ ኔ እናቴ ሴቶች እየተግማሙ ነው እየተግማሙ ነው። ካሜራ ፊት ሄደ አፈቅርሃለሁ፣ ወድሃለሁ። ወይኔ መድኃኔ ዓለም ያለማባቴ ቶሎ ድረስ ና። እና ሀይሚ እንግዲህ ረዥም ድራማን የጀመሩት ነገ እንግዲህ ከሶሲ ጋር ይገናኛሉ። ሀይሚ ና ሶሲ ይጠፋጠፋሉ። ሀይሚ ያዙ ይልቀቁኝ ትላለች። ሶሲን ወይም ሶሲን ሀይሚ ብቻዋ ልትጸራት ትችላለች። ሲቀጥል ደግሞ ዳኒ አለ። ዳኒ ማለት የሶሲ ፍቅረኛ ነው። ለይሽ አልፈልግም ያለው እኔ እንደውም ዛሬ እሱ ያዙ ይልቀቁኝ እያለ ይመጣል ብዬ ነበር፣ ግን የነ ሀይሚ ቤት ስላለ በነ ሀይሚ ቤት ስላለ መምጣት አልፈለጉም። ሁለተኛ ማለት ነው። ስለዚህ ነገ ወይ ከነገ ወዲያ በሶሲ በራሷ ቻናል ይመጣል ወይ በዳኒ። ስለዚህ አሁን አራት አራት ሆኖ ሊሰሩ ነው። ሀይሚና ብሩኬ ባንድ ዳኒ ከሶሲ ጋር ባንድ ሆኖ ሊሰሩ ነው። ግን ሀይሚን እያቃጠሉ ነው የሚሰሩት። የሚያናድደው ነገር ይሄ ነው። እነሱ በሰላማቸው ሀይሚን እያናደዱ አሁን ሶ ሲመታ ነገ ያዙ ይልቀቁኝ ትላለች። ምንም አላደረግን ብላ ሩዋንዳ ታደርገዋለች። ዳኒም እንደዛው ሩዋንዳ በእርግጠኝነት ነግረው ይሆናል። ሆን ብሎ ነው ያንን ቴክስት የጻፈው ብዬ ማስበው ዳኒ ሮስት ማለት ነው። እና በጣም ያናድድ ነገር ነው። እውነት ነው። እኔ ራሱ እኮ ሴት ሆና እንደው አንሶላ ውስጥ በስመ አብ ተሸማቀቀ። ልጁ ግን ተሸማቆ ነበር። ሩኬ ወይኔ ፈርቶ ነበር እንደ አንቃዚ ያን አንሶላ ውስጥ እንዳታስገባኝ ብሎ ነው መሰል እየበረገገ ነበር እና ብሩኬ፣ እውነት ለመናገር ዛሬ አሳዝኖኛል። የምር ይቅርታ ይቅርታ እያላት ሃይሚን እንግዲህ ያለፈ ነገር እየጎለጎሉ ነው። አንችም እንዲያርገሽ ነበር፣ አንተም እንዲያርገኝ ነበር እየተባባሉ ነው። አዎ ሃይሚም ያደረግሽውን ነገር ካስታወሰ ብዙ ነገር አለ፣ ግን ከዚህ የሚበልጥ ነገር አይኖርም ብዬ ነው ማስበው። ምክንያቱም ብሩኬ ቢሆን ያን አስለቅሷታል፣ አሳዝኖታል፣ በሶሲ አሰድቧታል፣ ብዙ ነገር አድርጓታል በሶሲ እና ሃይሚም ቢሆን እንግዲህ ያው ፍቅረኛዋ አመቶ ቀለበት አስሮላት ከዚያ ይህን ሁሉ ነገር ይቅርታ ጠይቃ፣ ለምንድን ነው ሀይሚ ወንድ ልጅ የምትለማመጪው? እንደፈለገው ይሁን እያላችሁ ነበር። እንደዛ የሚባል ነገር የለም። ይኸው ብሩኬ ዛሬም እየተለማመጣት ነው እየለመናት ነው። አሁን ታዲያ ብሩኬን እንደፈለገው ይሁን፣ ሴት ልጅ አትለማመጣት አትሉትም? ሀይሚ ቅርታ ስትጠይቅ ማለት ነው። ባለፈው ሀይሚ አትለማመጪው ይህን ያክል እኔ ራሱ ብያለሁ፣ ገባችሁ? አትለማመጪው ይህን ያክል ይሄ ምንድን ነው? ለማለያየት ነው እኛ የኛ ጣልቃ ገብነት ማለት ነው። ጣልቃ እየገባን አትን ለማመጣት አትን ለማመጨው መብቷን ነው። መለማመጥ ግዴታቸው ነው። ና ቡራ ዛሬ አሳዝኖኛል። አሳዘነኝ አሳዘነ። ራሱ ባደረገው ስራ ሀይሚን ሊያጣት ነው ማለት ነው። ዞሮ ዞሮ ስህተቱን አምኖ ይቅርታ ጠይቋል። ሀይሚ ከሶሲ ጋር መሆኑ ነው ያናደዳት። ያው ነገ ትመለሳለች። ተለያይተው አይለያዩም። ና ድራማ እንዲሰሩ አስበው ይመስለኛል ይህን ነገር የጀመሩት። ቀድሞ ያሰቡበት ነው የሚመስለኝ። ዞሮ ዞሮ ሶሲ ስትመጣ ይሄ ነገር እንደሚፈጠር እኔ ራሱ ይገባኛል፣ አውቃለው በደንብ። ነው የሚፈጠረው ይሄ ነገር፣ ግልጽ የሆነ ነገር ነው። በቃ በፊት ምን እንደተፈጠረ ስለምናውቅ ሁላችንም ማለት ነው። ስለዚህ ሁላችንም የተፈጠረውን ነገር እያወቅን ሶሲ ስትመጣ ሁሉም ሰው የተናደደው። ብሩኬም ይህ ነገር እንደሚፈጠር ቀድሞ ያውቃል። ሀይሚ እንደሚያናድዳት እሷ እንደማትፈልግ እንደማትወዳት እያወቀ ያመጣ ረጅም ድራማ መስራት ስለፈለገ ነው። ይሄ ነገር እንደሚያናድዳት አሁን ጥላው ሄደች። ተከትሏት ሄድ ነበር፣ ግን ድራማው እንዲረዝም ይፈልጋሉ። ገባችሁ? ድራማም እየሰሩ ነው። ስለዚህ ዛሬ ብሩኬ አሳዝኖኛል። ኩርምት ምት ሲል ማለት ነው። ሀይሚ ደግሞ ወይ አድንቄሻ አለው አድንቄሻ አለው የኔ ቆፍጣና፣ እንዴ እኔ እኮ ለዚህ እኮ ነው የምወዳቸው። እውነት እኔ እንዲሁ ሴቶች የራሳቸውን ሲያስከብሩ በጣም ነው ደስ ምሉ። ወንዶች ላይ እንዴ እንዲ ጫን ጫን ሲሏቸው፣ አዎ መለማመጥ የለባችሁም። ወንድ ልጅ ሴት ከያዘ ጥርግ ይበል መንገዱ። የምን ካሜራ ደቅኖ ማልቀስ ነው? የምን ማልቀስ ነው? ካሜራ ደቅኖ ጥርግ ይበል ጥርግ ይበል።